ሰላም ሰላም ጤና ይስጥልኝ። ውድ የአራተኛ ክፍል ተማሪዎች በትንሽ የድምፅ መቆራረጦች አሉ ሙሉ በሙሉ አልተሳካልም። እሺ እና እሱን ይቅርታ እየጠየኩ ወላጆችን ቤተሰቦችን በሙሉ ሰላም ብያለሁ። የሬክታንግልን ዙሪያ እና ስፋት እንግዲህ የዚህ ጽንሰ ሐሳብ፣ ዙሪያ ማለት ከ ምስሉ እንደምትመለከቱት ይችን ምስል ብንመለከት እንግዲህ የ ሲደምር የዚህ ሲደምር የዚህ ሲደምር የዚህ ርዝማኔ ማለት ነው፣ ዙሪያ ማለት ስፋት ማለት ደግሞ በውስጡ ያለው ይሄ በሙሉ አንድ በአንድ በሆነች ዩኒት ሜዥር ብናደርጋት ስንት ይኖሩታል የሚለውን ጽንሰ ሐሳብ ያሳየናል። ለምሳሌ እዚህ ምስል ላይ እንደምትመለከቱት አሁን ዙሪያ አካላችሁኝ አንድ ሁለት ሶስት አራት ወደዚህ አራት ካሬዎች አሉ ከታችም አራት ካሬዎች አሉን ማለት ነው። አጠቃላይ ስምንት እንልና እንይዛለን ዙሪያ ነው አሁን ሲደመር አንድ ሁለት ሶስት አራት አምስት ስድስት ሰባት፣ በዚህኛውም ሰባት አለን ሰባትና ሰባት አስራ አራት አስራ አራት እና ስምንት እኩል ይሆናል እንበልና አስራ አራት እና ስምንት ሀያ ሁለት ሀያ ሁለት ነው ማለት ነው። ዙሪያው ስፋት ደግሞ አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት እያልን እነዚህን በሙሉ መቁጠር ማለት ነው ስንት፣ አንድ ዩኒት በአንድ ዩኒት ዩኒት ስላችሁ እንግዲህ ሴንቲሜትር ይሁን፣ ይህን በጠቅላላ መቁጠር ማለት ነው። አሁን ይህ አዳጋች ነው የሚሆነው አይደለም? እና በአጭሩ ስፋትን የእነዚህን አጠቃላይ ድምር ማለት መሆኑን ከያዛችሁ ላይ በኋላ ምን እናደርጋለን? እርዝመት ሲባዛ በወርድ ሶ 1 2 3 4 አራት ሲባዛ ወደዚህ ደግሞ 1 2 3 4 5 6 7 አራት ጊዜ 7 28። እስኪ ውድ ተማሪዎች ደስ በሚል በቪዲዮ ውይይት እንይና፣ ቱ ዳይሜንሽን ማለት ሁለት ወርድ እና እርዝመት ያለው ሲሆን ማለት ነው። ፐሪሜትር ማለት እንግዲህ ዙሪያ፣ ኤሪያ ማለት ስፋት። ይችን አንድ ሴንቲሜትር ዝማኔ ያላትን ስንመለከት ወደ ጎንም አንድ ሴንቲሜትር እንዲህ በመጥረጊያ የሆነ ቀለም ነገር እየቀባን ወይም እየዘረጋን ቢሆን ብላችሁ አስቡ። ውስጡን ቅብ የሆነውን ፓርት ተመልከቶች ውስጡ ያሉትን ካሬዎች ተመልከቱ። ምን ያክል ናቸው እያለ ነው እንግዲህ። እነዚህ ውስጥ ያሉት አንድ ሴንቲሜትር በአንድ ሴንቲሜትር ያክል ቢሆኑ እርዝመት ሌንግስ ይባላል። የኤሪያ ፎርሙላ ካልኩሌት ለማድረግ ለማስላት ሬክታንግል ኤሪያ የዚችን ስፋት ወርድ ሲባዛ ወይ ስፋት ዊድስ ሌንግዝ ርዝማኔ ኤርያ ወይም ስፋት እኩል ይሆናል ርዝመት ሲባዛ በዊድስ ማለት ወርድ ማለት ነው። አንድ ሴንቲሜትር በአንድ ሴንቲሜትር ስለሆነ አንድ ጊዜ አንድ ስንት ነው? አንድ ሴንቲሜትር ሲባዛ በሴንቲሜትር ሴንቲሜትር ርቢ ሁለት በአማርኛው ወይም ስኮር ሴንቲሜትር ርቢ ሁለት እንግዲህ የስፋር የስፋት አሃድ ዩኒት ርቢ ሁለት ዩኒት ማለት ወይም መለኪያ ሴንቲሜትር ሊሆን ይችላል፣ ኢንች ሊሆን ይችላል፣ ሜትር ሊሆን ይችላል፣ ማይል ሊሆን ይችላል። ፎር ሴንቲሜትር ቱ ሴንቲሜትር በሆነ ይህን ሬክታንግል እንግዲህ ኤሪያውን ወይም ስፋቱን እንስራ። ሁለት ጊዜ አራት ስምንት ሴንቲሜትር በሴንቲሜትር ሴንቲሜትር ርቢ ሁለት ወይም እስኩዌር። ስለዚህ የዚህ ስፋት ስምንት ሴንቲሜትር እስኩዌር። ስምንት ማለት እንግዲህ በዚህ በሬክታንግል ውስጥ ስምንት አንድ አንድ እንደነዚህ ማለት ነው አንድ በአንድ የሆኑ ቅድም ዳርጓቸው አንድ በአንድ የሆኑ ስምንት አሉ ማለት ነው። ዙሪያ ቢሆን ደግሞ ምን እናደርጋለን? ዙሪያ እኩል ይሆናል እዚህ ጋ ሁለት አለች፣ በዚህም በኩል እኩል ስለሆኑ ሁለት ሁለት እና ሁለት አራት አራት ሲደመር በዚህ አራት አለች። ይች ኩየዋ ስለሆነች በዚህ አራት አለች። አራት እና አራት ስምንት ስንደምራቸው አስራ ሁለት ሴንቲ ሜትር ሴንቲሜትር ሴንቲ ሜትር ብቻ። አሁን ከዚህ በመነሳት ሁለት አራቶች አሉ፣ ሁለት ሁለቶች አሉ። ከማለት ምን ማድረግ እንችላለን ማለት ነው። ሁለት ሲባዛ በቅንፍ ውስጥ እነዚህን ብንደምራቸው አራትንና ሁለትን ብንደምራቸው? አራትና ሁለት ስንት ነው? ስድስት ሲባዛ በሁለት 12። ከዚህ ተነስተ እንግዲህ አንድ ቀመር ይኖራል ማለት ነው። ዙሪያ እኩል ነው ሁለት በቅንፍ ውስጥ ወርድ ሲደመር እርዝመት፣ ወርድና እርዝመቱን ደምረን ማለትም ይችንና ይችን ደምረን በሁለት ማብዛት ዙሪያን ማግኘት አንዴ አንድ ምሳሌ ልስጥ እስኪ እዚህ ጋር ሶስት በአምስት የሆነ ማለት ነው የዚህን ዙሪያ እንግዲህ ዙሪያ እኩል ይሆናል ሁለት ሲባዛ ሶስትንና ሶስትንና አምስትን እደምራችኋለሁ። ሶስትና አምስት ስምንት። ስምንት ሁለት ጊዜ ስምንት አስራ ስድስት ሴንቲሜትር ከሆነ ሴንቲሜትር ሜትር ከሆነ ሜትር። አመሰግናለሁ። ሩ በዚህ እንሰናበታለን። ደስ በሚቀጥለው ፕሮግራማችን እነዚህን ይህን እነዚህን ውይይቶች መልመጃ ይህን ምንሰራለን ማለት ነው።